የሶስተኛውን የዓለም ጦርነት ያስቆመው ሰው። ወቅቱ እንደ አውሮፓውያን አቆጣጠር መስከረም 26 ቀን 1981 በቀድሞዋ ሶቪየት ኅብረት በአሁኗ ሩሲያ። ነገሩ እንዲህ ነው። በዩናይትድ ስቴትስ እና በሶቪየት ኅብረት መካከል ያለው ቀዝቃዛ ጦርነት በጣም አደገኛ ደረጃ ላይ ደርሶ ነበር። ውጥረቱ በጣም ከፍተኛ ከመሆኑ የተነሳ በውሸት ደውል እንኳን የኒውክሌር ጦርነት ሊጀምር ይችላል። በዚህ ምሽት ፔትሮቭ የቅድመ ማስጠንቀቂያ ስርዓቶችን በመከታተል በከፍተኛ ምስጢራዊ የሶቪየት ወታደራዊ ማከማቻ ውስጥ ተቀምጧል። በድንገት መቆጣጠሪያ ሲስተሙ በርቷል። አምስት የአሜሪካን ኒክለ ሚሳይሎች ወደ ሶቪየት ኅብረት እያመሩ መሆኑን አሳይቷል። ሁሉም ደነገጡ። ፕሮቶኮሉ ተናገረ፣ ሪፖርት አድርጉ፣ ወጣ በሉና፣ ለመልሶ ማጥቃት ተዘጋጁ። ፔትሮቭ ሕጎቹን ቢከተል ሚሊዮኖች፣ ምናልባትም በሚሊዮኖች የሚቆጠሩ ይሞታሉ። ነገር ግን ፔትሮቭ የማይታመን ነገር አድርጓል። ትዕዛዙን ጥሷል። እንዲህም አለ፣ አሜሪካ የኒኩለር ጦርነት ለማስጀመር ከፈለገች አምስት ሚሳኤሎችን ብቻ አተኩስም። ፔትሮቭ ጴጥሮስ በደመነፍሱ ያላንዳች ጥርጣሬ ታምኗል እና ጥቃቱን አልዘገበውም ነበር። ጠበቀ፣ ደቂቃዎች አለፉ። ምንም አልተፈጠረም። ምንም ሚሳኤሎች አልመጡም። ሁሉም በድንጋጤና በፍርሃት ተወረዋል። በዚህ መሃል ጀግናው ፔትሮቭ አንድ ነገር አስተዋለ። ሲስተሙ ተበላሽቶ ነበር። ሳተላይቶቹ የሚሳኤል ማስወንጨፍ ለማድረግ ከደመና በላይ የሚያንጸባርቅ የተሳሳተ ፀሐይ ብርሃን ነበራቸው። ነገር ግን ይህ ጀግና አልተሸለመም። ይህ ባስ ብሎ ትክክለኛ መረጃ አላቀረበም በሚል ተወቅሷል። ይህ ታሪክ ይፋ እስከወጣበት እስከ ዘጠናዎቹ መጨረሻ ድረስ ጀግናው ተረስቶ በድህነትና በጨለማ ውስጥ ነበር የኖረው። አንዳንድ ጊዜ ድፍረት ማለት ወደ ጦርነት ዘው ብሎ መግባት አይደለም። ይህ ማለት በመረጋጋት በግልጽ በማሰብና ትክክል የሆነውን ማድረግ ማለት ነው። ዓለምን ያለበለዚያ የሁላችንን መጥፊያ ነው የምናደርጋት። አሁን ላይ እጅግ አሳሳቢ ደረጃ ላይ ደርሶ ያለው የመካከለኛው ምስራቅ ጦርነት ወደ ሶስተኛ የዓለም ጦርነት ያመራ ይሆን? በእርግጥ ይህ ያለም ሁሉ ስጋት ነው። ውጤቱን አብረን የምናየው ይሆናል። እስከዛ ቸርን ሰምት